የብርሸለቆ መሰረታዊ ወታደራዊ ማሰልጠኛ ትምህርት ቤት በአርባ አንደኛ ዙር ካስመረቃቸው መሰረታዊ ወታደሮች መካከል ሶስት ወንድማማቾች የውትድርና ህልማቸውን ያሳኩ በት ነበር ምሩቃን መሰረታዊ ወታደሮች የሀገራቸውን ሉዓላዊነት ለማስጠበቅና ህዝባቸውን በትጋት ለማገልገል ዝግጁ መሆናቸውን አረጋግጠዋል። ዘላለም አስፋው ተጨማሪ ይነግረናል። ኢትዮጵያ ኢትዮጵያ ከኛ ጋር ወደፊት ነው የምንለው እስከ ዘላለሙ ኢትዮጵያን እናገለግላለን።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 መጣን። እዚህ መጥተን ደግሞ ሌላ ወንድሞችን ሌላ ጓደኞችን አፍርተናል።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 ትልቅ ራይን ያለኝ እና ፈጣሪ መስገን ለዛሬ ቀን ወታደሮኝ ለዚህ ማድረግ ስላበቃኝ ፈጣሪም ከልባረ አመሰግናለሁ። እነዚህ መሰረታዊ ወታደሮች ሀገር በጠላት እንዳትደፈርና የህዝባቸውን ሰላም ለማረጋገጥ የትኛውን ዋጋ ለመክፈል ዝግጁ መሆናቸውን አረጋግጠዋል። በጣም ብዙ ፈተና ገላ ሊኖር ይችላል፣ ግን እናልፈዋለን። አገራችን ካለች ደግሞ ምንም ነገር ቢመጣም መኖር እንችላለን፣ ግን ያላገር ግን መኖር አንችልም። መከላከያ ማለት ትንሿ ኢትዮጵያ ነው እናም እኛ በተሰጠን ብቁ ስልጠና ሰልጥነናል። በአካል ብቃት፣ በቶክስ በተለያዩ ስልጠናዎች ዳብረን ሀገራችን ለመጠበቅ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 ከመጡበት ጊዜ ጀምሮ ያው መጀመሪያም እዛ ከመምጣታቸው በፊት በስነልቦና ተዘጋጅተው ነው የመጡት፣ በተለያዩ ክፍሎች እና እዚህም ሲመጡ እኛ ጋር ያላቸው ነገር አገራዊ